በስመ ወወልድ ወንፈስ ቅዱስ አሃዱ አምላክ አሚን። የኦዴሊያ ቲዩብ ተከታታዮች ዛሬ የሰኔ ሁለትና ሶስትን እናነባለን። ቀንውን እንዲስተካከልልን ለማድረግ ነው። መልካም የምንባብ ጊዜ፣ መልካም የማዳመጥ ጊዜ ይሆንላችሁ። ኦሪት ዘፍጥረት ምዕራፍ ሁለት ሰማይና ምድርን ዓለማቸው ሁሉ ተፈጸሙ። እግዚአብሔር የሰራውን ስራ በስድስተኛው ቀን ፈጸመ። እግዚአብሔር በሰባተኛው ቀን ከሰራው ስራ ሁሉ አረፈ። እግዚአብሔር በሰባተኛዋን ቀን ባረካት ቀደሳትም፣ ሊፈጥረው ከጀመሮ ስራ ሁሉ እርሷ አርፏልና። እግዚአብሔር አምላክ ሰማይና ምድር በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድር ፍጠት ይህ ነው። የሜዳ ቁጥቋጦ ሁሉ ምድር ላይ ከመኖሩ በፊት የሜዳውን ቡቃያ ሁሉ ከመቀሉ በፊት አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበር፣ ምድርም የሚሰራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበር፣ የምድርም ፊት ሁሉ ያጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በሄዶም በስተምሥራቅ ገነትን ተከለ፣ የፈጠረውን ሰው በዚያ ኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምና ክፉን የሚያሳየውን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከሄደም ይወጣ ነበር። በዚያም ለአራት ማዕዘን ይከፍል ነበር። የአንደኛው ወንዝ ስም ኤፌሶን ነው። እርሱም የወርቅ እርሱም ወርቅ የሚገኝበትን የኤውላጥ ምድር ይከባል። የዚያች ምድር ወርቅ ጥሩ ነው። በዚያም የሚያበራንቁና የሚያብረቀርቅ እንቁ አለ። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሶር ላይ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በሄዶም ገነት አኖረው። እግዚአብሔር አምላክም አዳም እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፤ ነገር ግን መልካምና ክፉን ከሚያሳየውና ከሚያስታውቀው ዛፍ ብላ፣ ከእርሱ በበላህ ቀን ሞትን እና፣ እግዚአብሔር አምላክም አለ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳው ጓደኛ እንፍጠለት እንጂ። እግዚአብሔር አምላክም የምድር አራዊትና የሰማያፎች ሁሉ ደግሞ ከምድር ፈጠረ። በምን ስም እንደሚፈጥራቸው ወደ አዳም አመጣቸው። አዳምም ያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያ ሆነ። አዳምም ለእንስሳ ሁሉ፣ የሰማይ ወፎችን ሁሉ፣ ለምድር አራዊቱ ሁሉ ስም አወጣላቸው። ነገር ግን ለአዳም ደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑም አጥንቶች አንድ አጥንትን ወስዶ ስፍራውን በሥጋ መላው። እግዚአብሔር አምላክም ከአዳም ወሰዳትና አጥንት ሴት አድርጎ ሰራት፣ ወደ አዳም አመጣት። ያን ጊዜም አዳም አለ ይች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ሆነኝ። ስለዚህ ሰው አባቱን እናቱን ይተዋል፣ ሚስቱን ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። አዳም ሚስቱን ራቁታቸውን ነበሩ፣ አይተፋፈሩም ነበረ። ኦሪት ዘፍጥረት ምዕራፍ ሶስት እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበረ። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር እንደምትሆኑ መልካምና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይን ለማየት እንደሚያስቆመች መልካምንም እንደሚያሳውቅ ባየች ጊዜ ከፍሬው ወሰደችና በላች፣ ለባሏ ደግሞ ሰጠችው። እርሱም ከእርሷ ጋር በላ። የሁለቱም አይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ አፈሩም። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ እግዚአብሔር አምላክን ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴታለህ አለው አዳም አለ በገነት ስትመላለስ ድምፅህን ሰማሁ። ራቁቴንም ስለሆንኩ ወንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለ፣ ራቁትህን እንደ ሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆኑ የሰጠኝ ሴት እርሷ ከዛፍ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱም አለች፣ እባብ አስ እባብ አሳተኝና በላሁ። እግዚአብሔር አምላክ ባቡን አለው ይህን ስላደረግህ ከእንስሳ ሁሉ ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ሁን። በደረትና በወደም ትሄዳለህ፣ በሕይወትም ዘመን ሁሉ አፈርን ትበላለህ። በአንተና በሴቱ መካከል፣ በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እርሱ ራስ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቱም እግዚአብሔር አላት ጭንቅሽን እጅግ አበዛለሁ። አለው በጭንቅ ትወልጃለሽ ከወደሽን በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘሱ ከዚያ ዛፍ በልተሃልና ምድር በስራ የተረገመች ትሁን በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ የሆና አሜከላ ታበቅላል ታበቅልብሃለች የብድር ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራህን ትበላለህ አፈርነና ወደ አፈር ትመልሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ የህዋን የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርባንን ልብስ አደረገላቸው አለበሳቸውም። እግዚአብሔር አምላክም አለ ነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ የተገኘባትን መሬት የአርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝባት ገነት አስወጣሁ። አዳምንም አስወጣሁ ደስታ በሚገኝባት በገነት አንጻርም አኖረው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ የምትገለባበጥ የነበል ባል ሰይፍን በእጃቸው የያዙ ክሩቤልን አዘዛቸው። የሰኞ የዳዊት መዝሙር ምዕራፍ አንድ ሙስኩናው በዝንጎች ምክር ያልሄደ በኃጢአተኞቹ መንገድ ያልቆመ በዋዘኞቹን መንገድ ወንበር ያልተቀመጠ ሰው እግዚአብሔር ሕግ ብቻ ፍቃዱ የሆነ ሕጉንም በቀንና በሌሊት የሚያስብ እርሱም በውሃ ፈሳሶች ዳር እንደተተከለች ፍሬያዊ ጊዜው እንደምትሰጥ ቅጠሏ እንደማድረግ ዛፍ ይሆናል። የሚሠራ ሁሉ ይከናወንለታል። ኃጢአን እንዲህ አይደሉም፣ እንዲህ አይደሉም። ነገር ግን ንፋስ ከገጸ ምድር ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጎዎች በፍርድ ሀጣንን በጻድቃን ምክር አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የሀጣንን መንገድ ግን ትጠፋለች። የማክሰኞ መዝሙረ ዳዊት ምዕራፍ ሰላሳ አንድ ኃጢአታቸው የተተወላቸው በደላቸው ሁሉ ያልቆጠረባቸው ብፁዓን ናቸው። እግዚአብሔር በደሉን የማይቆጥርበት በልቡም ሽንገላ የሌለበት ሰው ብፁ ነው። ዝም ብያለውና አጥንቶቼ አረጁ። ሁልጊዜ ከመጮኸ የተነሳ በቀና በሌሊት እጅ ከብዳብኛለችና እሾህ በወጋኝ ጊዜ ወደ ጉዝቁልና ተመለስኩ። ኃጢአቴን ነገርኩ፣ በደሌን አልሸሸኩም። ስለ ኃጢአቴ ወደ እግዚአብሔር ራሴን እከሳለሁ አልኩ። አንተ የልቤን ሽንገላ ተውልኝ። ስለዚህ ጻድቅ ሁሉ በምንቹ ጊዜ ወደ አንተ ይጸልያል። ነገር ግን ብዙ የጥፋት ውሃ ወደ አንተ አይቀርብም። አንተ ካገኘችኝ ከዚሽ መከራዬ መሸሸጋ ከከበቡኝም ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ በምትሄድባትም በዚች መንገድ አጸናሃለሁ። ዐይኖቼን በአንተ ላይ አጸናሁ። ወደ አንተ እንዳይቀርቡ ልባብን በልጓም ጉንጫቸውን እንዲለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። የኃጥኣን መቅሰፍታቸው ብዙ ነው። በእግዚአብሔር የምታመኑትን ግን ይቅርታ ይከባቸዋል። ጻድቅ ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ልባቸው የቅናሁላችሁ በእርሱ ተመኩ። ስንክሳር ሰኔ ሁለት መጥምቁ መለኮት ቅዱስ ዮሐንስ። አንድ አምላክ የሚሆን በአብ በወልድ በመንፈስ ቅዱስም። ሰኔ ሁለት በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነበዩ ኤልሳ ስጋ ጋር ባንነት ተገኘ። ካህዲው ንጉሥ ኡልያኖስ የጥጦስ ልጅ አስባሲያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸው ሊሠራ ወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚያ ይቀርም የተባለውን እግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ ሶስት ጊዜ ፈረሰበት። አይሁድም እንዲህ አሉት፦ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚያም ጊዜ የቅዱሳንን አጽሞቻቸውን አውጥተው በሰዓት እንዲያቃጥሉ ታዘዘ። በፈለሱም ጊዜ የመጥምቁ ዮሐንስ ዮሐንስ ዮሐንስና የነቢዩ ኤልያስን ስጋቸውን አግኝተው በሳት ሊያቃጥሉ ፈለጉ። ምዕናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉስም ሰምቶ እንዳጠፋቸው በዛች ሀገር እንዳስቀሩ ካማሏቸው በኋላ የቅዱሳንን ስጋ ወሰዱ። የኡልያኖስም ዜናው እንዲሆነ የጳጳሳት አለቆች ባስሊዎስና ጎርጎሪዎስን ባሰራቸው ጊዜ እነርሱ በቅዱስ መርቆሪዎስ ስልስ ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችን የከበረ ስሙን ሰድቧልና፣ ያን ጊዜ እግዚአብሔር ቅዱስ መርቆሪዎስን በአካለ ነፍስ ላከው። ኦሪያኖስንም በጦር ወጋው። ከደቡብ ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልያስን ሥጋ ግን ሊያ ሰዎች በእስክንድሪያ ከተማ ወደ ሊቀ ጳጳሱ አባ አትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ አትናቴዎስ አባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሮስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ስጋቸውን በውስጡ አኖር ዘንድ ለቅዱሳት መጥምቁ ዮሐንስን ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አትናቴዎስ የተናገሩ ያን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱ ጋርም ብዙዎች ካህናትና የክርስቲያን ወገኖች ይዞ የቅዱሳን የመጥምቁ ዮሐንስ፣ የነቢዩ ኤልሳ ስጋቸውን ወዳለበት ወደ ታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡት። ስጋቸውንም ይዘው በሚጓዝበት ጊዜ በጎዳናው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ አራት ቀናት እየጮች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። የቅዱሳኑም ስጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠይቀች። የቅዱሳን የመጥምቁ ዮሐንስና የነብዩ እልሳ ስጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን ሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችሁ። ከዚህ በኋላ ከሰዎቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። ቅዱሳንንም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከልቀ ጳጳሳት አባት የፍሎስ ጋር ብዙ ጋር ብዙዎች ሰዎች ቅዱሳን መጥመቁ ዮሐንስ ነቢዩ ኤልሳ ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና የመጥመቁ ዮሐንስ መልክ ሁለመናው ጸጉር ሲሆን ኤልሳምን ቁመቱ ረጅም ራሱ ራሱ በራ ነበረ። ከዚህ በኋላ ኤጲስቆጶስ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋውን ከቅዱሳን ዮሐንስ ኤልሳ ሥጋ ጋር አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ቄርሎስ አክሌጥስና የኢትዮጵያ መነኮስ ቀውስጦስ በዚህች ዕለት ቅዱስ የአክሌጥስና የኢትዮጵያ ንኮስ የቀውስጦስም ታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረ ለዘላለሙ አሜን። ስንክሳር ሰኔ ሶስት ኤጲስቆጶስ ቅዱስ ኤርሎስ ሰማዕት። በዚች ቀን ደግሞ ኤርሎስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከአዲሁን ንጉስ የዩልኪዮስን ጣዖታትን ስለማምለኩ ገስጸውና ይመክረው ነበረ ንጉስ ዩላኪዮስም አይሁድ የሰቀሉትን ባለማምለክ የአንተ ካህሪ ትለኛለህ። እነሆ አሁንን የአንተ ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱ አስተውሃለው አለው። ከዚህ በኋላ ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዳሰቃየው እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳቋረጥ ሁልጊዜ እያሰቃየው አንድ ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱ ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸልየ። ስለዚህችን ምልክት ክብር ይግባውና በጌታችን ኢየሱስ ብዙዎች አምነው በሰማዕትነት ሞቱ። ከዚህ በኋላ ከአትክልት መካከል እንደሚወጣው ሆኖ በእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ፣ ከእርሱ ላይ የሚያደርገውን በአጣ ጊዜ ራሱን በሴፍ እንዲቈርጡት አዞ ቆረጡት። በመንግሥተ ሰማያት ሰማዕትነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተቃላይ ጸሎት ይማረን። በረከቱ ከእኛ ጋር ትኑ ለዘላለሙ አሜን።